አሰላም አለይኩም ረሕመቱላሂ ወበረካቱ። ሰላም ሰላም፣ ውድ የቻናሌ ተከታዮች በሙሉ እንዴት ናችሁ? ሰላም ናችሁ? ወይም ባላችሁበት ሰላማችሁ ይብዛልኝ እና በአዲስ ቪዲዮ መጥቻለሁ እና ይህቺ አዩን የበለጠች፣ ጭራሽ ከአዩ የበለጠች እብድ ነው ያገኘው ሰዒድ። ሮዛ ባለፈው የሶማያ ብሎ ሰዒድ የገዛውን ልብስ ሶማያ ሳትወስድ ቀርታ ከዛ ሮዛ አይታ ተሰምቷት በቃ ለሶማያ ተብሎ ሲጀመር ሮዛ ሰይድና ሶማያ አንድ ላይ ቢመለሱ ደስ ተዋ ነው ለሷ። መጀመሪያም ለሶማያ ብላ ነው የተወቹ። በቃ ሳዘነቻት እና አንድ ላይ ቢመለሱ በጣም ደስ ተዋ ነው። ሶማያ እንትና፣ ሮዛ ማለት ነው፣ በጣም ትፈልጋለች። እነሱ አንድ ላይ መበ ሌላ ሴት እንዲያገባ አትፈልግም። የእነሱ አንድ ላይ መመለስ ግን በጣም ትፈልጋለች ሮዛ። ስለዚህ አሁን በቃ አይታ ለሶማያ ተብሎ የመጣውን ልብስ እንዴት ሌላ ሴት ትለብሳለች ብላ እንዴት ሌላ ሴት ትወስዳለች ብላ ተሰምቷት ሄዳ ሰዒድ ቤት ገብታ ልብሱን ወስዳ ሄዳ ለሶማያ ሰጠቻት ማለት ነው። እውነት ለመናገር ያኔ የሰጠችውም ለሰዒድ ባለቤቱ ናት፣ አንደኛ ለሱ ልጆች ነው። እኔ እኔ እንደራሴ ግን ጥሩ ነው የሰራችው እላለሁ። ምንም ደብቃ ምትወስድ አንደኛ ለሱማያ ለልጆቹ ተብሎ የተገዛ ነገር ነው። ስለዚህ ሱማያም እንግዲህ በደስታን የተቀበለችው። ስለዚህ ዱላ ያስፈልግ ብቻ። አሁን እስቲ ምን ቤት ናት? ቢሆንም ሰዒድ ነበር መቆጣት ያለበት እንጂ እሷ ምን ቤት ናት? ለምን ከእኔ የኔ ለእኔ ተብሎ የተሰጠውን ለሱማ እየሰጠሽ ብላ ነው ልደበድበት፣ ደበደበት፣ እጇ መተነዘረው። ሊያውም እኮ ሰዒድ አጠገቧ እያለ ዲ፣ ጭራሽ እቺ ደግሞ ያ ከአዩ የባሰች እብድ። ደግሞ አዩስ፣ አዩ እብደቷ በጣም ያምርባታል። ምን ለመናገር፣ እኔ ደስ ትለኛለ፣ ያዩ ማለት ነው፣ ያምርባታል። ያኔ ከሰው ስትደባደብ፣ ስትቆጣ፣ ምናምን ስትጫወት፣ ምን ዘሰው ሁሉ ነገር ያምርባታል። እችስ ምንም አንድ ነገር እውነት ለመናገር፣ አንድ ነገር አያምርባትም። ምን እንደራሴ እና አሁን ያው ሮዛን እንግዲህ እቺ ትናንት ነው ሰዒድ ያመጣት። ከሚዲያ ላይ ሊያዩም እኮ በሚዲያ በወይስ አፕ ጀንጅና አገባችሁ። ሮዛ ስንት ዓመት ከሰዒድ ጋር አብረው ያኔ እንደጓደኝነት በትውውቅ ብዙ ነገር ይተዋወቃሉ። ደፍራ ዛሬ እጇን እንዴት ልብሱን ይዘሽ ትሰጫለሽ ለሱማያ? ጉድ እኮ ነው። ለሌላ ሰው አልሰጠች እንኳን እንደውም እሷ ማመስገን ነበረባት እኮ አሁን ሰዒድ ነው እዚህ ጋር መቆጣት ያለበት። እንደራሴ ማለት ነው ሰዒድ ነበር። ሰዒድ ለምንድነው ያነሳሽው? ለእኔ ስለምን ታናግሪኝ? ብሎ እሱ ነበር። እሷ ግን እንደውም ማመስገን ነበረባት። እንኳን ሰጠሻት፣ ይገባታል። የእሷ ልብስ ነው። ለልጆቿ ተብሎ ይመጣ ብላ እንደውም ይሄን ማቀዝቀዝ ነበረባት። ጭራሽ ዱለት። ከኋላ የመጣ አይና ወጣ ስለዚህ እንደዚህ ነው። አሁን እሷ እንደዚህ ናት ሆናል ለመራገር። አሁን ሱማያ ራሱ ልጆች አሰብሰው ትመጣለች ልታባረራ ነው በዱላ ገይዝ አስባችሁታል። አንዳንድ ሰው ግን ለብር ብዬ አልመጣውም ብር አልፈልግም፣ አንተን ብቻ ነው፣ አንተን ልከስህ ነው ተጎርተሃል ምናምን ብላ በቃ ገባች። አሁን እንግዲህ አስቡት። ለዱንያ ብላ አሁን ለዛች ጨርቅ ብላ ነው አሁን ዱላ እየሄደች ያለችው ከሮዛ ጋር እስኪ አስቡት። እቺ አሁን እንዶ መንቺ እቺ ከአዩ ትብሳለች። ከአዩ ተንኮለኛ ያለው ወስቷ፣ ግን እኔ ያለው ዓለም በስ ግን ከአዩ ትብሳለች። እቺ እውነት ለመናገር ማለት ነው እንዴ ሰው፣ እንዶ ለሱ ለልጆቹ ነው የተሰጠው። ሮዛ አንስታ አልወሰደችው ወይ ደሞ ለሌላ ሰው አሰጠች። ለባለቤትና ለእሱ ለልጆቹ ራሱ ነው የሰጠችው። ደሞ የተገዛው ለልጆቹ ለልጆቹ ተብሎ ነው የተገዛው። ስለዚህ አሁን ልጅቷ መመስገል ነበረባት። እቺ ሰዒድ ሚስት አዲሷ፣ እንኳን ሰጠሻት ያኒ፣ ለልጆቹ ተብሎ ነው የተገዛው። በፊት እሷ ስትቀር ነው እንጂ እሱ ለእኔ ሰጠኝ ብላ መንገር ነበረባት።